ሐራ ድንግል ጸበል ነው። በደረቀ መሬት ላይ ጥር 23 ቀን የፈለቀ ነው። 30 ሳንቲም እንኳን ሳይወርድ ነው ብቅ ያለው ጸበሉ። ያሁን ግን እንደምታዩት ሁለት ሜትር አልሞላውም። ይሄ ሁሉ ህዝብ ሲጠመቅበት አርፍዷል። ይሄውን ለህዝብ ጸበሉን ዛሬ እሁድ ስለሆነ እየጠጣ ነው ብዙዎች ደግሞ በጀሪካቸው ቀርተው ይዘው እየሄዱ ነው። ይሄ እግዚአብሔር ጣት ነው። እግዚአብሔር ያስነሳውን እግዚአብሔር ያመጣውን ነገር መቃወም ኃጢያት ነው። ኢየሱስ ክርስቶስ ወደዚህ ምድር መጥቶ በመዋዕለ ስብከቱ ለሶስት ዓመት ያህል በሚሰራው ስራ የሚቃወሙ ብዙዎች ነበሩ። ፈሪሳውያን፣ ጸሐፍት ፈሪሳውያን፣ መደለዋል የሚባሉ ሰዱቃውያን ይቃወሙ ነበር። በዕለተ ሰንበት መሰራት የሌለበትን ይሰራል፣ ለምን በስራ ቀን መጥቶ አይሰራም እያሉ ይናገሩ ነበረ። ግን የሰንበት ጌታዋ በዚህ ያለ ከሰንበት ከቀኑ የበለጠ እያለ ይናገር ነበርና ይሄ የተቃውሞ ጥሩ አይደለም። እንደ እግዚአብሔር ሰው እግዚአብሔር ያመጣውን መመለስ አይቻልም። እኛም አላሰብነውም፣ ያሰበ ሰውም የለም እግዚአብሔር ግን አስቦ ፈጸመው። በእውነት ይሄን የሰራው እግዚአብሔር ነው። ይሄን ጸበል ያፈለቀው እግዚአብሔር ነው። መንክር እግዚአብሔር በላይ ለቅዱሳኒሁ ይላል። በአባቶቻችን ላይ አድሮ ይሄን ሥራ ሲሰራ ቆይቷል። አሁንም እየሰራ ነው ያለው። ይሄን ጸበል ያወጣ እግዚአብሔር ነው። ለአባታችን ለአቡነ ሐራ ድንግል ግን ይህ ትንቢት ለእግዚአብሔር ሰው እናገራለሁ። ቅድስት አርሴማ ኢትዮጵያን እንደወረሰች ቅድስት አርሴማ በኢትዮጵያ ሁሉ እንደተሰራች በቅድስት አርሴማ ጸበል ሰይጣን ሲቃጠል እንደኖረ ብዙ ሰዎች እንደዳኑ፣ ይሄ ዘመን የአቡነ ሐራ ዘመን ነው። ደግሜ እናገራለሁ ይህ ዘመን የአቡነ ሐራ ዘመን ነው። አቡነ ሐራ ድንግል የሚታወቁበት የሚሰሩበት። ምክንያቱም የአቡነ ሐራ ሁለት ስጦታ አላቸው። አንደኛ የመቃብር አፈራቸው አፈሩ የኢትዮጵያ አፈር በአቡነ ሐራ ስም የተለያዩ ችግሮችን ይፈታል፣ ይፈውሳል፣ ያድናል፣ ቡት ያነሳል፣ ለምጽ ያነጻል፣ ድውይ ይፈውሳል። አፈሩን እየተቀቡ ማለት ነው። ሁለተኛ ደግሞ ከዛው ከአፈሩ አፈሩ የተገኘበት ጸበል ላይ ደግሞ የሚወጣው መድኃኒት ነው። ይሄ የእግዚአብሔር ዘመን ነው። እግዚአብሔር አስቦታል፣ ፈጽሞታል። ገና ኢትዮጵያን ይወርሳሉ አቡነ ሐራ። ይሄንን በደንብ ያዙት። ዛሬ የምትቃወሙ ሰዎች ካላችሁ ኢየሱስ ክርስቶስን ተቃውመው እስከ መጨረሻም ገለው ሰቅለው ገለዋል። ግን መቃብር አልያዘውም። ይህን የእግዚአብሔርን ሐሳብ አቡነ ሐራ ድንግል በኢትዮጵያ ምድር በምስራቁም በምዕራቡም በሰሜኑም በደቡብ ገላ ይሰፋሉ፣ ገላ ይወርሳሉ። ገና የሳቸው ስም በሚጠራበት ሁሉ ፈውስ ይተላለፋል። ግን እነዚህ ቅድም የጠራዋቸው ኦ ገብር ሄር ወሚበል ዘበውድ ቢበለው ቆልቀ አምስት የተሰጠው አምስት አጥርፏል። ሁለት የተሰጠው ደግሞ ሁለት አጥርፏል። ያ የቀበረው ደግሞ አለ። እናንተ በዚህ ነገር ከምትናደዱ ወይም ከምትቃወሙ ገብር ሐካይ ተብላችሁ አባሎ ሀቀስለን ወደ ተባለው እግሩን እጁን አስራችሁ ጨለማ ወዳለበት አለበት ጥሩ ወደ ማያንቀላፋ ሳቱ ወደ ማይጠፋ ጣሉት ከሚባለው ወገን ከምትሆኑ ቅንነቱ ቢኖራችሁ ቤተክርስቲያን አንዲት ናት። እቺ ቤተክርስቲያን የሁላችን ናት። ምናልባት ይህን ጸበል እዚህ ሜዳ ላይ የወጣው እዚህ ደልዳላ ቦታ ላይ የወጣው የሚመጣው ክረምት ነው፣ ብዙ ደካሞች ይኖራሉ። አሁን እዚህ ቦታ ላይ በሰው ሸክም የመጡ ሰዎች አሁን እግራቸው ቁመው መሄድ ጀምረዋል። እነዚህ ሰዎች አሁን በጣም በክረምት ሰዓት ወይም በማይመች ሰዓት እዛ ቦታ ድረስ ሊሄዱ ስለማይችሉ እግዚአብሔር ባወቀ አድርጓል። ለደካሞች አድርጓል። ለደካሞች ነው ይህን የሰጠው። ይሄንን አቅም ለሌላቸው ሩቅ ቦታ መሄድ ለማይችሉ እግዚአብሔር ይሄን አስነስቷል። ስለዚህ አቡነ ሐራ ድንግል እንግዲህ እግዚአብሔር ዘመናቸው ደርሷል። ዘመናቸው ስለደረሰ የአቡነ ሐራ ድንግል በረከት ኢትዮጵያን ይመላታል። ድውያን ይፈወሳሉ፣ ለምጻሞች ይነጻሉ። አሁን በእውነት የአሁኑ ህዝብ ተጠምቆ የተረፈውን እዩት፣ ባህር ነው የሚመስለው እኔ በዛ በገጠር በነበርኩበት ጊዜ ነው ትልቅ ባህር እንደዚህ ደግሞ በዚህ ሰዓት አይደለም፣ በሚያዚያ፣ በመጋቢት፣ በጥር፣ በየካቲት አይደለም እንደዚህ አይነት ነገርና በእውነት እግዚአብሔር ነው ያደረገው። ለእግዚአብሔር ሰው ነግራቸዋለሁ፣ ዝም በሉ እግዚአብሔር ያድርግ የሚያደርገው። ከእናንተ ጋር መጥተው የሚጠመቁትም ከዚህ መጥተው የሚጠመቁትም ሁሉም የአንድ ቤተክርስቲያን ልጆች ናት። የመናፍቃን መሳቂ አንዱ የሌላ ሃይማኖት ተከታዮች መሳቂያ አንሁን። የዚህ ቤተ ክርስቲያኖች ጠላት መሳቂያ አንሁን። አሁን ይሄው እዚህ ቦታ ከመጣውኔ አራት ወር ሆኖኛል። ፊትለፊት መጥቶ ያናገረኝ ሰው ከእግዚአብሔር ጋር ለመገናኘት ነው ቤተሰቤን ትቼ ቤቴን ንብረቴን፣ የተማርኩትን ቃል እግዚአብሔር ግፋር ትቼ እንደናንተ በትምህርት ቤት አቡነ ሐራ ድንግል በሚባለው ቦታ ላይ የምንኖርበት ሰዓት ጉራምባ ኪዳነ ምሕረትና አቡነ ሐራ ድንግል ጸበል የሚባል ነው የማውቀው። እንግዲህ እግዚአብሔር ጊዜው ሲደርስ ይሄ የምታዩት መሬት አሁን ዝናብ ጥሎ ትንሽ ጨለ ይታያል፣ ድርቅ ያለ እንክት ያለ በረሃ ነበር የሚመስለው በዛ ሰዓት ምክንያቱም ከመስከረም ጀምሮ እስከ ጥር 23 ድረስ ዝናብ አልነበርም። ዝናብ የጀመረው መጋቢት ሰባት ለስምንት ማታ ሌሊትም እኔ ይዋለሁ መጋቢት ሰባት ለስምንት ነው ዝናብ መጣል የጀመረው። በዛ በደረቁ ትልቅ ባህር ሳይቆፈር ይሄ እኮ በመሳሪያ አልቆፈር ነው በዶማ ስንሞከረውን አዲያለብን ነው የተወሉ። ምክንያቱም አፈሩም ለምለት ስለሆነ አፈሩም መዳሊ ስለሆነ እግዚአብሔር ይናድርጓል። እንደ ገብር ሐካይ ከምትሆኑ እንደ ገብር ኄር ብትሆኑ ጥሩ ነው። የእግዚአብሔርን ክንድ ማጠፍ አይቻልም። እስራኤላውያን ባህር ከፍሎ ያሻገረ እግዚአብሔር ነው። ፈርዖንን እስከ ሰራዊቱ ያሰጠመ እግዚአብሔር ነው። ከየትኛው ወገን ናችሁ? ከፈርዖን ወገን ናችሁ ወይስ ከሙሴ ወገን ናችሁ? ታውቃላችሁ፣ እነዚህ እስራኤላውያን ሰላሳ ነገስታትን አጥፍቶ እሱ እየተዋጋ ከነአን ኢየሩሳሌም አስገብቷቸዋል። መሬቱ እንኳን ሲከፈል መሬቱ አላልቅ ብሎ ኢያሱ ፀሐይ አቁሞ ከፍሎ ሰጥቷቸዋል። ርስት ሰጥቷቸዋል። ስለዚህ የእግዚአብሔርን ሕዝብ ታስታውሳላችሁ። ባላቅ ወልደ ሶፎር የሚባል ይሄ በልዓም የሚባለውን የመርገም ሀብት የተሰጠውን ሰውዬ ይራገብለት አውጥቶ ነበረ። አምጥቶት ነበር። ገንዘብ ከፍሎት ነበረ። እግዚአብሔር የመረቀውን ማን ይረግመዋል አለ። ኮከቢ ሰርቅ ይላል ትንቢት እንደውም ተናገረ። ለርግማን ተጠርቶ ለበረከት ሆነ። ምክንያቱም እግዚአብሔር ያደረገውን አትቃወሙ። እንደመጣችሁበት አገር፣ እንደተወለዳችሁበት ሀገር፣ እንደተማራችሁበት ትምህርት ቤት፣ እንደሃይማኖታችሁ፣ እንደ ጥንቷ ኢትዮጵያ፣ እንደ ጥንቷ ሀገራችን፣ እንደጎንደር፣ እንደወሎ፣ እንደትግራይ፣ እንደጎጃም፣ እንደ ሸዋ ምድር፣ እንደሌሎችም፣ እንደደቡብ፣ እንደምስራቅም፣ እንደ ክርስቲያን ልታስቡ ነግራችኋለሁ። ይሄ ባላቅ ሊራገም አልቻለም፣ ሊያስረግም አልቻለም። ብዙ ነገር መናገር እችላለሁ። ጊዜ ስለሌለኝ ነው። እውነት እላችኋለሁ እኔን ታውቁኝ አላችሁ ምንገድ ላይ የሚጮህ ሰው ነኝ ምንገድ ላይ የምለፈልፍ ሰው ነኝ። ነገር ግን እግዚአብሔር ሲፈቅድ ይሄው አራት ወሬ ነው እዚህ አካባቢ ላይ ያለው ትገር ምን ማነበው እንግዲህ እግዚአብሔር አደረገ አርጓል። እኔ አይን ምስክር ነኝ። ምንም ልል አልችልም፣ ልነግራችሁ አልችልም። ጥር 23 ቀን አንዲት አካፋና አንዲት ዶማ ከቤት የመጣው ማንም ሳያይ እዚህ 12 ሰዓት ጀመርኩኝ። 12 ሰዓት ተኩል ጸበሎ ወጣ። አይኔ ያየው እጀ ላይ ዳሰሰው። ይሄ እውነት ነው፣ ምንም ሌላ ነገር አይደለም። ይሄን ልትቀይሩት አትችሉም። ግን ከእግዚአብሔር ጋር ስትጣሉ እንዳትገኙ። ገማልያል የሚባል መምህር አንድ ነገር ተናግሯል። ሐዋርያት ኢየሱስ ክርስቶስ ያድናል እያሉ መዳኑን ሲመሰክሩ፣ ስለ ኢየሱስ ክርስቶስ ሲናገሩ፣ ታላቅነቱን፣ ገናንነቱን፣ ፈጣሪነቱን ሲናገሩ፣ ብዙ ሰዎች እየያዙ እየደበደቡ ያስሯቸው ነበርና፣ አንድ ቀን ገማልያል ሰብስቦ መምራቸው የበላያቸው ስለነበረ አይሁዶችን ሰብስቦ እንዲህ አላቸው በዘመናችን ይሁዳ የሚባል ተነስቶ አራት መቶ ሰው ያስከትል ነበር እነሱም ተበተኑ እሱም ጠፋ እነሱም እንደምናምንት የተቆጠሩ ቴዎዳስ የሚባልም አንድ ሰው ነበር ብዙ ሰዎች ሸፍቶ በበረሃ ሲኖር ብዙ ሰው ተከትለውት ነበር እሱም እንደ ጠፋ እንደጠፋ እነሱም እንደምናምንት ይሆኑ ይላል ይህንንና ምንድን ነው የሚለው በእውነት እነዚህ ሰዎች ከእግዚአብሔር ከሆኑ አይጠፉም ከእግዚአብሔር ካልሆኑ ግን ይጠፋሉና ከእግዚአብሔር ጋር ስትጣሉ እንዳትገኙ ተጠንቀቁ፣ ብሎ ለካህናቱ፣ ለፈሪሳውያን፣ ለሰዱቃውያን በዘመኑ ላሉት የአይሁድ አባቶች ተናግሯል። አሁን ምን የምላችሁ እግዚአብሔር ጋር ስትጣሉ እንዳትገኙ፣ ከአቡነ ሐራ ጋር ስትጣሉ እንዳትገኙ። እውነት የአቡነ ሐራ ፍቅር ከሆነ የሚያንገበግባችሁ፣ የገንዘብ ፍቅር ካልሆነ፣ የስልጣን ፍቅር ካልሆነ፣ ምድራዊ ሐሳብ ካልሆነ ሊከፋችሁ አይገባም። በእውነት ሊከፋችሁ አይገባም። እቺ ቤተክርስቲያን የእናንተ ናት፣ የእናንተ ቤተክርስቲያንም የእኛ ነው። አንድ ናት። ኢትዮጵያ ሀገራችን አንድ ናት። አንድ ሆነን ለመጣብን ችግር ላለብን መከራ ብንጸልይ ነው የሚሻለው። መለያየት ይጎዳል። የምትለያይ ህዝብና መንግስት ተለይታ ትጠፋለች ይላል። ስለዚህ አንድ ሆነን ህዝቡን ብናገለግል ይሻላል። ህዝቡ ታሞ ነው ወደናንተ ቢመጣው፣ ወደ ወደኛ ቢመጣው ህዝቡ ተቸግሮ ነው። ሰሚት ኪዳነ ምህረት ድረስ ቢሄደው ህዝቡ ተቸግሮ ነው። ጻርቃኔ ኩኬለሽ ድረስ ቢሄደው ህዝቡ ተቸግሮ ነው። ስጉሯ ድረስ ቢሄደው፣ ሌላም ሀገር ድረስ ቢሄደው እናንተ አልቸገራችሁ መሰለ። ለምን ታውቃላችሁ? አታውቁም። እመም እንደምታውቁ ከሆነ ስለታመሙት ሰዎች ስለተቸገሩት ቤታቸው ስለተፈታ ሰንሰለታቸው ስላልተቆረጠላቸው በቀንበር ላይ ስላሉ ስለ ህመምተኞቹ ብላችሁ ዝም ብትሉ የእግዚአብሔርን ማዳን ብታዩ ጥሩ ነው። እኔ ከዚህ የበለጠ ብመክረው ምክር የለይም። ጾም ነው። በጾም ግን እንደ ጾም አይደለም። አፍን ጹም እየተባለ እንዴት አፋችን ቢጾም እጅግራችን ቢጾም እየተጽፎ በድጓው ለእናንተ እንደ እግዚአብሔር ሰው ብነግራችሁ አብይት ኃጢአት ነው። የሰው ስም ማጥፋት ኃጢአት ነው። ሐሰቱን፣ እውነት እውነቱን፣ ሐሰት የሚያደርጉ ይነሳሉ ይላልና። መራራውን ጣፋጭ ጣፋጭ መራራ እያደረጋችሁ የምትሳሳሱ ሰዎች ካላችሁ የእግዚአብሔር ክብር በዚህ ተገልጧል የእግዚአብሔር ሥራ በዚህ ተጀምሯል እኛ ባሪያዎቹ ካወቅንበት እግዚአብሔር ሥራውን ይቀጥላል እኛ ካላወቅንበት ይቀራል ምክንያቱም ቴዎዳስም ይሁዳም እስራኤላውያን ናቸው አይሁዶች ናቸው የአብርሃም ልጆች ናቸው ስላላወቁበት ነው ያየሆነው እንግዲህ ምመክራችሁ ተው ነው ተው ይቅርባችሁ ጾም ነው ጾም ባይሆንስ ምን ያደርጋል ለካህን ለካህን እኮ ጥሩ እኮ ነገር ከባጥ ያበሳ መፍቀሪ ልሳ ከባጥ ያበሳ መፍቀሪ ልሳ የሚባለው ስም የተሰጠው ለካህን ስለሆነ እንድትተው አሳስባችኋለሁ። ለይ ሁሉም ነገር ተጠቃሚ አይደለሁም። የማገኘው ነገር የለም፣ አስር ሳንቲም ስሙኒ የማገኘው ነገር የለም። እዚህ ቦታ ላይ የእግዚአብሔር ፈቃድ ነው። ይሄው አራት ወር ሊሞላኝ ነው። እግዚአብሔር ሲፈቅድ ደግሞ ወደ አንዱ ሄዳለሁ። ቤዛዊት ማርያምንም ብቻ የለፍቼ ደክሜ እዚህ ስደርስልኝ ሰው አገልጋይ ሲኖር ወጥቼ እጃለሁ። ብዙ ቤተክርስቲያኖችም በየቦታው ላይ እንዲያቋቁማለሁ እሄዳለሁ፣ አልቀመጥም። የእግዚአብሔር ፈቃድ ነው። ብቀመጥ ደስ ይለኝ ነበረ። መዞር ይመራ መሸት በማያውቁት ሀገር መሄድ መከራ ነው። ግን የእግዚአብሔር ፈቃድ ይሁን፣ የእግዚአብሔር ፈቃድ ይሁን ብለን ዝም ብንበል ያሉትን የዋርያትን ይዘን ብንተው ጥሩ ነው። ኃጢአት ኃጢአት ነው። ኋላ ለልጅ ልጆቻችሁ ክፉ ነገር ታተርፋላችሁ። ሃይማኖታችሁም ታሰድባላችሁ። የተዋህዶን ክብር ዝቅ ታደርጋላችሁ። የአቡነ ሐራን ክብር ዝቅ ታደርጋላችሁ። እግዚአብሔር የፈቀደውን ይስራ። ከዚህ በኋላ ምን ብለው ነገር የለኝ። የታመማችሁ ሰዎች ካላችሁ ኑ እዚህ ጸበል ተፈወሱ። ብዙ ገርላት፣ ብዙ መጻሕፍት፣ ብዙ ጸሎት እያደረስን ነው። እኔ ለዚህ ስራ እዚህ ቦታ ላይ አልቀድስም። ማህሌት አልቆም፣ ኪዳና አላደርስም በሌሊት 10 11 ተኩል እዚህ ይደርሳለሁ፣ እስከ ሶስት ሰዓት ድረስ ብዙ መጽሐፍቶችን አነባለሁ። የንባብ ስጦታ ጸጋው ስላለኝ፣ እድሜ ለአባቶቼ አስተምረኛል። በገጠር በቀን የቤቱን በምኑም የኔ ስራ ጸሎት ማድረግ ነው። ያባ አባታችን ደግሞ አቡነ ሐራ ይፈውሳሉ፣ አባቶች ያጠምቃሉ፣ እግዚአብሔር ይሰራል። ኑ ተለው የታመማችሁ። ያልታመመ ሰው ብዙ ሊያወራ ይችላል። ችግር ያለባችሁ ወደዚህ ቦታ መጣችሁ ዳሉ በቤት ሆናችሁ አትቸገሩ። በካንሰር፣ በጉበት፣ በኮላሊት፣ በተለያየ፣ በደም ግፊት፣ በስኳር ለምን ትሞታላችሁ? ሕክምና የማያድነውን እግዚአብሔር ያድናልና ዱታሎ አምናችሁኑ እድናለሁ ብላችሁ አምናችሁ ከመጣችሁ ትድናላችሁ። እግዚአብሔር የሚያቅተው ነገር የለው ስማል ሆኖ ግን ዘይሳኖ ለእግዚአብሔር ብላለ እንደ ቤታችን በቅዱስ ገብርኤልም ስለዚህ መጣችሁ በዚህ ቦታ ላይ እንድድኑ አሳስባችኋለሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይታቆቶ ይሰባሰብ ለእግዚአብሔር ወትረ በኩሉ ጊዜው ሁሉ ሰዓት ይቆያል።